ሰላም ጤና አይስጥልንም የኢትዮጵያ ቱሪዝም ዘርፍ በችግር ላይ ነው መባሉ፣ የፕሮፌሰር ፓንክረስት አስከሬን በብሔራዊ ክብር እንደሚሸኝ መነገሩ፣ የሪፐብሊካን ሴናተሮች ዲቪን ለማስቀረት የሚያስችል ረቂቅ አዋጅ ማዘጋጀታቸው ለዛሬ የምንዳስሳቸው የኢትዮታይም አብይ ዜናዎች ሲሆኑም በመጨረሻም ቀኑ እሁድ እንደመሆኑ በተስፋዬ ካሳም አጭር ቀልድ እንሰነባበታለን። አብራችሁም ቆዩ። ወደ ዝርዝር ዜናዎች እናልፋለን። ወደ መጀመሪያው ዜና ስናምራም የኢትዮጵያ የቱሪዝም ዘርፍ ችግር ላይ ነው ተባለም። ዝርዝር አለው። ኢትዮጵያ ባሳለፈው የፈረንጆች በጀት አመት ከቱሪዝም ዘርፍ ያገኘችው ገቢ ከቀደመው አመት ጋር ሲነጻጸር ያነሰ መሆኑን አንድ ጥናት አመለከተ። ጁሚያ ትራቭል የተባለው ተቋም ያስጠናው ጥናት እንደገለጸው ኢትዮጵያ ባለፈው የፈረንጆች በጀት አመት 800,000 ቱሪስቶችን አስተናግዳ 5.6 ቢሊዮን ዶላር አግኝታለች። ይህም አገሪቱ በቀደመው አመት ከ900,000 ቱሪስቶች ካገኘችው ገቢ ጋር ሲነጻጸር ያነሰ መሆኑ ተመልክቷል። ባለፈው አመት መጨረሻና በያዝነው አመት መጀመሪያ በሀገሪቱ በተለያዩ አካባቢዎች የተከሰቱት ግጭቶችና ግጭቱን ተከትሎ የታወጀው አስቸኳይ ጊዜ አዋጅ በቱሪዝም ዘርፍ ላይ ከፍተኛ ተጽዕኖ ማድረሱና በቱሪዝም ዘርፍ የተሰማሩ ድርጅቶች ሲያማርቁ መቆየታቸው አይዘነጋም። በተያዘ ዜና በአገሪቱ ተከስቶ የነበረው አመፅ የውጭ ኢንቨስትመንቶችን አሸሽቷል መባሉን ብሉምበርግ የዜና ወኪል የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር አቶ ፍጹም አረጋን ጠቅሶ ዘግቧል። አቶ ፍጹምም ለዜና ወኪሉ እንደገለጹት ኢትዮጵያ ባለፈው አመት እስከ ታህሳስ ወር ድረስ 1.5 ቢሊዮን ዶላር የሚገመት የውጭ ኢንቨስትመንት ለመሳብ ችላ የነበረ ቢሆንም በዘንድሮው ተመሳሳይ ወቅት መሳብ የቻለችው 1.2 ቢሊዮን ዶላር ብቻ ነው። ይህም መንግስት በዚህ ዓመት የውጭ ኢንቨስተሮችን ለመሳብ አሳካዋለሁ ብሎ ያሰበው እቅዱ እንደማይሳካለት ከወዲሁ ያረጋገጠ መሆኑን ኮሚሽነሩ ገልጸዋል። የኢትዮጵያ ወዳጅና የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት አስከሬን በብሔራዊ ክብር እንደሚሸኝ ታወቀም። ዝርዝር አለው። የኢትዮጵያ ታሪክ ባለሁለታ ፕሮፌሰር ፓንክረስት አስከሬን በብሔራዊ ክብር ይሸኛል። በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት የአንጋፋው የኢትዮጵያ ታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት የቀብር ስነ ስርዓት የፊታችን ሰኞ በመንበረ ጸባዖት ቅዱስ ስላሴ ካቴድራል ከቀኑ 9 ሰዓት ላይ እንደሚፈጸም ታውቋል። የፕሮፌሰር ፓንክረስት አስከሬን የክብር አሸኛኘት እንደሚደረግለት የተገለጸ ሲሆን የሽኝት ስነስርዓቱን የኢትዮጵያ ባህልና ቱሪዝም ሚኒስቴር እንደሚያስተባብርና በስነ ስርዓቱ ላይም ከፍተኛ የመንግስት ባለስልጣናት እንደሚገኙ ለማወቅ ተችሏል። ዘመናቸውን የኢትዮጵያን ታሪክና ባህል በማጥናት ያሳለፉት ፕሮፌሰር ፓንክረስት የኢትዮጵያ መካነ ጥናት መስራችና ዳይሬክተር በመሆን ለረዥም ጊዜ አገልግለዋል። ፕሮፌሰር ፓንክረስት በኢትዮጵያ ታሪክና ባህል ጥናት ላይ ላበረከቱት አስተዋጽኦ አዲስ አበባ ዩኒቨርሲቲ የክብር ዶክትሬት የሰጣቸው ሲሆን በመገንባት ላይ የሚገኘው አዲሱ የኢትዮጵያ መካነ ጥናት ህንጻም በስማቸው እንዲሰየም ተደርጓል። ፕሮፌሰር ሪቻርድ ፓንክረስት የታዋቂዋ ጸረ ፋሽስት ታጋይና የኢትዮጵያ ወዳጅ የሲልቪያ ፓንክረስት ልጅ ሲሆኑ የእናታቸው አስከሬንም እዚሁ ኢትዮጵያ ውስጥ በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር አርፏል። ሪፐብሊካን የዲቪ ሎተሪ ለማስቀረት አዲስ ረቂቅ ህግ አዘጋጁ ተባለም። አወዛጋቢው አዲሱ የስ ፕሬዝደንት የሰባት የእስልምና ሀገራት ዜጎች ወደ ሀገሪቱ እንዳይገቡ እንዲሁም አጠቃላይ ስደተኞችን ሰፈራ ለ120 ቀናት እንዲቋረጥ ቀጭን ትእዛዝ ካስተላልፈ ወዲህ ሀገሪቱ ብዙ ሁነቶችን አስተናግዳለችም። ይህን ውሳኔ ተከትሎ ህጋዊ መኖሪያ ሰነድ ያላቸው ዜጎች እንዲሁም ዲፕሎማቶች በየኤርፖርቶች እንግልትን አስተናግደዋል። ተራማጅ የሀገሪቱ ዜጎችም ይህ በአንድ የእምነት ተከታዮች ላይ ያተኮረ አግላይና ጸረ ህገ መንግስታዊ በማለት ተከታታይ የማይበገሩ የተቃውሞ ሰልፎችን አድርገዋልም። ፕሬዚዳንቱ እንከን የለሽ ትእዛዝ የአሜሪካን ደህንነት ለማስጠበቅ ሁነኛ ውሳኔ የበሉት እንጂ፣ ብዙሀኑ የህግ አካላት ግን አልተቀበሉትም ነበረም። ተቃውሞ ያሰሙት ላይም ፕሬዚዳንቱ በትራቸውን ከማንሳት ጭራሹን አላመቱም ነበረ። ለምሳሌ ትእዛዛቸውን የመቃወማቸው ሳቢያ ተጠባባቂ አቃቢ ህጓን ማሰናበታቸው ብዙዎችን አነጋግሮ ነበረም። ይህ ሁሉ ሲሆን ግን ፕሬዝዳንቱ ትእዛዙ በተገብ መንገድ ካለምንም መደናቀፍ እየተፈጸመ ነው ሲሉ ትክክለኛነታቸውን ደጋግመው ይናገሩ ነበርም። ይሁንና የሀገሪቱ ፍርድ ቤት ሚኒስተር፣ ፕሬዝዳንት የለም ውሳኔው ጸረ ህገ መንግስታዊ ነው፣ ስለዚህ መቆም አለበት ሲል ትእዛዛቸው ላልተወሰነ ጊዜ ተፈጻሚ እንዳይሆን ውሳኔ ያስተላልፈም። ሞረፍ ግድ የማይላቸው የቀድሞ የሪያልቲ ሾው ኮከብ ዶናልድ ትራምፕ ይህን ውሳኔ ያሳለፉትን ዳኛ በለምድ አፋቸው ተናገሯቸው። በኋላም ወደ ከፍተኛው ፍርድ ቤት ለይግባኝ አመሩም። ይህን ጊዜ እንደ ጎግል ና ፌስቡክ የመሳሰሉ በአሜሪካ የሚገኙ ግዙፍ የቴክኖሎጂ ኩባንያዎች የፍርድ ቤቱን ውሳኔ ደግፈው ውሳኔው እንዳይቀለበስ ፊርማቸውን አኖሩም። በመጨረሻም ከፍተኛው ፍርድ ቤት የፕሬዝዳንቱ አመራር በቂና ሳማኝ ማስረጃ አላቀረብም በማለት ይግባኙን ውድቅ አደረጉት። በአንድ መቶ አርባ ቃላት በትዊተር ስሜታቸውን መግለጽ የሚቀናቸው ዶናልድ ትራምፕ በፍርድ ቤቱ ውሳኔ ምክንያት የአሜሪካ ደህንነት ስጋት ውስጥ ላይ ነው ሲሉ ተቃውሞም። ከዚህ በኋላ ፕሬዚዳንቱ ከዚህ በፊት የወሰኑትን ትዕዛዝ የሚተካ ውሳኔ ለማሳለፍ እየመከሩ እንደሆነ በቅርቡም ይፋ እንደሚያደርጉ እየዛቱ ይገኛሉ። ሀገሪቱ በዚህ የፖለቲካ ትኩሳት ላይ ያለች ነው። እንግዲህ ሁለት የሪፐብሊካን ሴናተሮች የዲቪ ሎተሪን ለማስቀረት የሚያግዝ አዲስ የረቂቅ ህግ ያዘጋጁትም ጸረ ስደተኛ አቋም ያላቸው ዶናልድ ትራምፕም ይህን ረቂቅ ይደግፉታል ተብሎ ይጠበቃል። ረቂቅ ህግ የተዘጋጀው በሴናተር ቶም ከተድና ዴቪድ ፐርዱ ነው። በዲቪ ሎተሪ እንዲሁም በሌሎች የኢሚግሬሽን ሂደቶች ወደ ሀገሪቱ የሚገቡ ህጋዊ የውጭ ዜጎች ሳቢያ አሜሪካውያን ስራ አጥ ሆነዋል ያሉት ሴናተሮቹ፣ እናም በህጋዊ መንገድ የሚገቡ ስደተኞችን በግማሽ መቀነስ አንዱ ዓላማቸው እንደሆነ ተናግረዋል። ስለዚህም የዲቪ ሎተሪን ማገድ ለዚህ እቅዳቸው ተፈጻሚነት አስተዋጽኦ እንደሚያበረክትም አስረድተዋል። ከዚህ በተጨማሪም ረቂቅ ህጉ ዜግነት ወይም የመኖሪያ ፈቀድ ያላቸው ወደ አገሪቱ የሚገቡ አሜሪካውያን ቤተሰቦችንም ለመቀነስ የሚያስችል ህግ ያካተነው። እንደ ፖለቲኮ ዘገባ ሴናተሮቹ ከዶናልድ ትራምፕ ጋር ስለ ጉዳዩ መወያየታቸውን ጠቁመው በያዝነው ዓመት ለሴኔቱ ለማቅረብ እየተዘጋጁ እንደሆነ አክለው ተናግረዋል። ረቂቁን ሴናተሮቹ ያዘጋጁት እንጂ ለማስጸደቅ ሁሉ ነገር አልጋ ባልጋ እንደማይሆንላቸው ሲኤንቢሲ ጠቁሟል። ረቂቅ ህጉ ወደ ህግነት እንዲቀየር በሁለቱ ምክር ቤቶችና በፕሬዝዳንቱ መጽደቅ ይኖርበታል። ጥያቄው እውን አሜሪካውያን ሁሉንም የሥራ ዘርፎች የሚሸፍን የሰው ኃይል አላቸው? ለዛሬ ያዝናቸው ዜናዎች እነዚህ ነበሩም። ስለ አብሮነታችሁ በእጅጉ እናመሰግናለን። በመጨረሻም በተስፋዬ ካሳ አጭርና አዝናኝ ቀልድ እንሰነባበት። መልካም ይረፍት ጊዜ ይሁንላችሁ። ሰላም። አንድ ልጅ ጎረምሳ ነገር ነው፣ አያቱን ጠየቀ። አባዬ። አቤት። ምን ነው? የሚገርም ነገር ነው ይሄ አሁን የደረስንበት ዘመን። በእውነት በእውነት በጣም የሚያሳዝን ነው። ምን ነው ልጄ? ምን ነው? ምን ሆንክ? አይ አንድ ከዚህ ከአዲስ አበባ ሄዱ አንድ እዚህ እንትን እዚህ ሀገር ሀብት አፍርተው ንብረት ይዘው ስንት ነገር ከራሳቸው አልፎ ተርፎ ለሰው የተረፉበት ሀገር ላይ እዛ ሄዱና የኢትዮጵያን ሕዝብ ሹካ አያያዝ ያስተማርኩት እኔ ነኝ አሉና አረፉት። ታዲያ ልጅ የስማ ይህ ምን ምን የሚያስቆጭ ነገር አለው ልጅ? ሰው የሚስማማውን ነው የሚማረው! እኛ ያን ጣሊያንን ለማስወጣት ቃታ እንዴት እንደሚያዝ አልመን አነቃጥረን እንዴት ጠላትን እንደምንደፋ ስንማር፣ እሳቸው ደግሞ ከጣሊያን የተረፈ ፓስታ እንዴት እንደሚበላ ሹካ አያያዝ ይማሩ ነበር። ስለዚህ ሰው የመረጠውን ነው የሚማረውና በዚህ አትቀየም ልጅ።